ተመርተዋል። በሞት ጥላ መካከል እንኳ ብሄድ አንተ ከኔ ጋር ነህና ክፉን አልፈራም፣ በትንና ምርኩዝህ እነርሱ ያጽናኑኛል። በፊቴ ገበታን አዘጋጀህልኝ በጠላቶቼ ፊት ለፊት ራሴ በዘይት ቀባ፣ ጽዋዬ የተረፈ ነው። እደግመዋለሁ። በሞት ጥላ መካከል እንኳ ብሄድ አንተ ከኔ ጋር ነህና ክፉን አልፈራም፣ በትንና ምርኩዝህ እነርሱ ያጽናኑኛል። በፊት ገበጣን አዘጋጀልን በጠላቶቼ ፊት ለፊት ራሴን በዘይት ቀባ፣ ጽዋዬ የተረፈ ነው። ሃሌሉያ፣ ክብር ለኢየሱስ ይሁን። በቃ ክብር ለኢየሱስ ይሁን። ሃሌሉያ። የእግዚአብሔር ቃል ሲናገር፣ በጠላቶቼ ፊት ለፊት ራሴን በዘይት ቀባ። ሃሌሉያ። ብዙዎች ኢየሱስ ጌታ ኢየሱስ ጌታ ነው። እና ዛሬ በኋላ ስለ ቅባት ነው። አሁን ብዙ ሰው መቀባት ይፈልጋል። ቅባት አትፈልጉ? በእናንተ ላይፍ ላይ ቅባት እንዲገለጥ አትፈልጉ? አሁን እንዴት እንደምትቀቡ ነግራቸዋለሁ። ሃሌሉያ ክብር ለኢየሱስ ሲሆን ብዙ ሰዎች ቅባትን ይፈልጋሉ ማለት አቆንቲክ በጣም ነው። ማንም ይፈልጋል። ክብር ለኢየሱስ ሲሆን እና ቅባትን ፍለጋ ግን የሚሄዱበት መንገድ የተለያየ ነው። ሃሌሎያ! ዳዊት የተናገረበት ወይ አለ፣ እነግራቸዋለሁ። ኢየሱስ ክብር፣ ኢየሱስ ጌታ። ክብር ለኢየሱስ ይሁን! ክብር ለኢየሱስ ይሁን! ክብር ለኢየሱስ ይሁን! አንዳንድ ሰዎች አንዊትግ ያለው ተራራ ላይ ይመስላቸዋል፣ እና ቅባት ፍለጋ ተራራ ይወጣሉ። ሃሌሎያ! ተራራ ጸሎት ታውቃላቸዋል

በሰዓቱ የሚያገኛችሁ የእግዚአብሔር ኃይል ነው። አምሮ ይትጋለ ክብር ለኢየሱስ ይሁን። የእግዚአብሔርን ኃይል እንትሞላ ይችላል ወይ ኃይል ይችላል ግን አለ። ክብር ለኢየሱስ ይሁን። በሰዓቱ አንተ ውስጥ ያለው የእግዚአብሔር መንፈስ እየሞላ ይሄዳል እንጂ አንዶ ይትግ ባንተ ማለት አይደለም። አንዶ ይትግ የት እንደሚገናኝ

ሰው ከቅባት ጋር የሚገናኝበት ምስትራ ክብር ላይ ለኢየሱስ ይሁን። ዳዊት እንዲህ አለ፣ በጠላቶቼ ምትለት ራሴን ምን አለ፣ በዘይት ቀባህ። ሀሌሉያ። በጠላቶቼ ምትለት የዳዊት ጠላቶችን ለማናቸው። ክብር ላይ ለኢየሱስ ይሁን። እስኪ ዛሬ በ- ቅባት ይገናኘኛል፣ ቅባት ይገናኘኛል። ተቀብቼ እወጣለሁ። አይኖቼ ይከፈታል፣ ጆሮቼ ይከፈታል። እግዚአብሔር ዳዊትን ወደ ቤቱ አመጣው። ሃሌሉያ፣ አስደርቶ ወደ ቤቱ አመጣው። ከዛስ ወንድሞቹ አሉ። በወንድሞቹ ፊት ለፊት ነው ዳዊትን እግዚአብሔር የቀባው። አሜን፣ ክብር ለኢየሱስ ይሁን። ቅባት በርሱ ላይ የመጣው ምድረ በዳ ወይ ተራራ ወይ ጫካ አይደለም። ጫካ ሰልፍ ትለማመድ አለ፣ ጫካ የሆነ ነገር ትለማመድ አለ። ግን ምትቀባው ወንድሞቹ መሃል ነው። ሃሌሉያ፣ አሜን ክብር ለኢየሱስ ይሁን። ተራራ ሄደ ብትጾ ብትጸልይ ብትጸልይ ብትጾ ውስጥ ያለው የእግዚአብሔር መንፈስ ጌታን ስትቀበል የገባው የእግዚአብሔር መንፈስ ይሞላል ኃይል ታነሳል እንጂ አምኖይ ትገና ትገናኝ አምኖይ ትን ለመገናኘት እዛ ጸልይ እዚህ ለምትቀባው ቅባት የሚገናኘው እዚህ ነው። ክብር ለኢየሱስ ይሁን አሜን በወንድሞች መካከል ቅባት ያለ ወንድሞች መካከል ነው። ማለት ትንሽ የእግዚአብሔር ነገር ሲገባ በቃ ከእግዚአብሔር ሰዎች ወደ መራቅ እንሄዳለን። እሱ ማኖር የለም ሰዎች የሆነ ህብረቶችን እየነጣጠል እንሄዳለን። በጣም በጣም ነገር አንዶይቲክ በኃይል አንተ ላይ የሚመጣው ያ እግዚአብሔር ሰው ጋር ሙጥኝ ስትል ነው። ክብር ላይ ኢየሱስ ሲሆን አሜን። ምክንያቱም በህብረት መካከል የእግዚአብሔር ቃል ሲናገር ነው፣ ወንድሞች በህብረት ቢቀመጡ እንዲሁም ያማረበ ለምን ይመስላል? በህብረት ውስጥ የሆነ ነገር አለ። ሃሌሉያ። ዳዊት ህብረት ውስጥ ነው የተቀባው። ሃሌሉያ። ዳዊት ላይ የመጣው የበጣው ምድረበዳ አይደለም፣ ቻካል አይደለም ተቀባው አይደለም። ሃሌሉያ አምጡት ነው የተባለው። አምጡት የት ነው ያለው? አምጡት አሱ ጫካ ነው፣ ድብ የጠበቀ ነው። እንት ነው ያለው ሲባል አምጡት። አንዶይቲ ሃሌሉያ፣ አሜን፣ ሃሌሉያ ወንድሞቹ ባሉበት